አደይ ቴናን በጥፊ መታቻት። ሆስፒታል ዴቪድ ልትጠይቅ በሄደችበት አጋጣሚ፣ አንቺ ነፍሰ ገዳይ ምን ልትሰሪ ነው የመጣሹ? ምን አይነት ጨካኝና አረምኔ ብትሆኝ ነው በዴቪድ ላይ እንደዚህ አይነት ድርጊት ያደረግሹ? እያለችና ነገር ግብግብ ትይዛለች ከአዴይ ጋር አዴይ ትሰሚኛለሽ፣ ትዕግስቴን እያስጨረሽኝ እንደሆነ እወቂ። እኔ በጭራሽ ይህንን ድርጊት አላወቅኩም እንደማላደርግም ደግሞ አንቺ መሆንሽ ሌሎቻችሁ ጠንቅቃችሁ ታውቃላችሁ። አሁን ከፊት ለፊቴ ዞር በይልኝ በምትላትም ጊዜ ቴና ግን ምን ልታመጭ ነው? ዞር አልልም። ከዚህ ከሆስፒታል ዝም ብለሽ የማትወጭ ከሆነ ኦ ኦ ብዬ ፖሊስ ጠርቼ እንድትታሰር ያደርጋለሁ። እያለች አደይን ታስፈራራታለኝ። አዴም የዚህ ጊዜ ትናደድና ቴናን በጥፊ ትመታታለች። ቀጥታ ወደ ዴቪድ ወደ ያለበት ክላስ ስትገባ ለሊ ልትከተላ ስትል ቴናን ንቅ አደረገቻት። የት ልትሄጅ ነው? ቆይ ለምንድን ነው ዴቪድ እና አዴ መካከል እየገባችሁ ህይወታቸውን የምትበጠብጡት? በቃ ተዋቸው፣ እነሱን ተፋታቸው። ትሰሚያለሽ? አሁን እኔ ተመልሽ ስመጣ እዚህ ቦታ ላይ ላገኝሽ አልፈልግም ብላ ለሊ አስጠንቅቃት ሄደች። ቴናም ተናዳ እያለቃቀሰች ነው ፍቅር ለዴቪድ አዴይ እኮ በኛና በአንተ ፍቅር ቀንታ መድኃኒት ጨመረ ሰጠችን፣ ልትገለን ነበር እናቴ ስለደረሰችልን ነው እዚህ ቦታ የደረስ ነው እንጂ እስከ ዛሬማ ሞተን ነበር፣ እያለች ነገር ማቀጣጠሏን ጀምራለች። ዴግር ግን የፍቅርን ወሬ በጭራሽ አይሰማም። ይኸውልሽ ፍቅር አሁን አንቺ ታመሻል አይደል? አርፈሽ ተኝ። አዴይ ምንም ያደረገችው ነገር የለም። አዴይ ነፍሰ ገዳይ አይደለችም አንቺ አሁን በታመምሽበት ጊዜ ራሱ አፍሽ ዝም ሊል አልቻለም። አደይን ከመሬት እየተነሳሽ የምትናገር ከሆነ ግን ከኔ ጋር ነው ጸብሽ። በቃ አርፈሽ ተቀመጪ ይላታል። አደይን ብትሆን ፍቅር እናንተ ቆይ ግን ስታሰቡት እኔ እንዴት ነው ይህንን ድርጊት የማደርገው? እኔ በጭራሽ አላደረግኩትም እያለች ነው። ቤዛም እንግዲህ መድኃኒቱን አልጨመርኩም፣ አደይ ናት የጨመረችው። አደይን እናንተ ጠንቅቃችሁ ስለማታውቋት ነው እንጂ በጣም መጥፎ ልጅ ናት እያለች ለልጆች እየተናገረች ነበር እና እነሱ ደግሞ የጨመርሽ መድኃኒቱን አንቺ ብቻ ነሽ። እውነታውን የማታወጭ ከሆነ ግን በደንብ አድርጌ ስለምገርፍሽ ያኔ ስትገረፊ ታወሪያለሽ ብሎ እየገተተ ይዟት ይሄዳል። ዳይመንድ በይዛም እባክህን፣ እባክህን እኔ በጭራሽ መድኃኒቱን አልጨመርኩም እያለ ብትለውም ከአንቺ ሌላ ማንም ሰው ሊጨምረው አይችልም። ለምንድን ነው አዴን እስከዚህ ድረስ የምትጠሏት? ለምንድን ነው እቴን የምታሰቃዩት? እያለ ዳይመንድ እንግዲህ እየጎተተ ይዟት ሄዷል ማለት ነው። በደንብ አድርጎ ሲገርፋት ቤዛ እውነታውን፣ መድኃኒቱን እሷ እንደጨመረች አምና ቤተሰቡ በተሰበሰበበት እኔ ነኝ የጨመርኩት ማለት እስካለባት ድረስ ነው የምትገረፈው። ዳይመንድ እንደዛ ብለው ነው እያስፈራራት አልናገርም የምትይ ከሆነ ደግሞ እገልሻለሁ። እመኒኝ፣ እውነቴን የምልሽ እገልሻለሁ፣ ብሎም አስፈራርቷታል ዳይመንድ። ይህን በሚናገርበት ጊዜ ቤዛ በጣም እየተንቀጠቀጠች እና እየፈራችም ነበረ፣ ግን አልቀረላትም፣ አንጠልጥሎ ይዟት ሄዷል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ። እንደ ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አዴይ ከሚለው ድራማ ነው የመጣሁላችሁ። ቤተሰብ ላይክ እያደረጋችሁ አብራችሁኝ ቆዩ። መድሀኒቶን ቤዛ እንደጨመረችው እውነታውን ተናገረች ወይንስ አልተናገረችም የሚለውን የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ እንዴት ቆዩ። በአክብሮት እጋብዛችኋለሁ። ዴቪድ ለአዴይ ኤውልሽ፣ አዴይ ፍቅር በምትናገራቸው በእያንዳንዳ ነገር ምንም እንዳትቀየሚ አንቺ ይህንን ድርጊት እንደማታደርጊው እኔ ራሴ ጠንቅቄ አውቃለሁ። ስለዚህ አደራ እንዳትቀየምኝ እያላት ነው ነው ዴቪድ። አንቺ ላይ የተደረገው እና የተወራ ያለው ነገር በጭራሽ ውሸት ነው። ከአንቺ መኝታ ክፍል ውስጥ የወሰርኩት ምግብ ነው እንደዚህ ሊያደርገኝ የቻለው። ይህንን ደግሞ የምታደርገው ቤዛ ብቻ ናት፣ ሌላ ማንም ሰው ሊያደርገው አይችልም ይላታል እሱ ነው እሱ ምግብ ነው እንደዚህ ያሳምምህ ማለት ነው። በምትለውም ጊዜ አደይ አው ከአንቺ መኝታ ክፍል ወስጄ የበላሁት ነው አለና ተናገረ። እንግዲህ እውነታውን አወጣ። ፍቅር ምን የዋጥሽ? አሁን አደይ ይህንን ሲነግራት ዴቪድ ማመናቃታት። ቤዛ እውነት፣ ቤዛ እውነት፣ ይህን እንደዚህ ያደረገችው እሷ ነበረች፣ ልትገለይ ያሰበችው። ቆይ ግን እኔ ምን አደረግኳት እስከዚህ ድረስ እያለች በምታወራበትም ጊዜ ፍቅር ዝም ብለሽ አታስመስይ ባክሽን ያንቺ ምጅ ያለበት እያለች ካፋፍ ነገር ነገር እያለች ስለሆነ በነገር ትተነኩሻታለኝ ማለት ነው። ፍቅር እዛው ተኝታ ራሱ አፏ በጭራሽ ዝም ሊል አይችልም። ደግሞ በእኔና በአንተ ፍቅር ቀንታ ትላለች እንዴ! እሷ ናት እንጂ የቀናችው። እሷና ቤዛ በአዴይና በዴቪር ፍቅር ቀንታው አይደል እንዴ? እንደዚህ መድኃኒት ጨምረው መግደል ደረጃ የደረሱት። አይ ፍቅር አዴይ በመገረም እኔንስ ሺ፣ ፍቅርን ግን እንዴት እንደዚህ ልታደርጋት ትችላለች ቤዛ? እነሱ ማለት እኮ ሁለቱም አንድ ላይ ተባብረው ሰዎችን ለመጉዳት የሚያስቡ ሰዎች ናቸው እንጂ እሷን ልትጎዳት የምትችል አልነበረችም። ደግሞ በምን ተቀያይመው ነው? እያለች ለዴቪር ጥያቄ ታቀርብለታለች። እውነቷን ነው። አሁንም ቢሆን ቤዛና ፍቅር አንድ ላይ ነበረ ስራቸውን እየሰሩ ያሉት። ግን እንዴት ፍቅርን ቤዛ ልትመርዛታለች? ለነገሩ ቤዛ እኮ ለአደይ ብቻ ሳይሆን ለፍቅርም ነበር ወጥመድ እያዘጋጀችላት ያለው። ለዛ ነው በዚሁ ባገኘሁት አጋጣሚ ብላ ፍቅርንም እንግዲህ ያው ወደ ሆስፒታል እንድትገባ አድርጋታለች ማለት ነው። ቤዛ ይገባሻል፣ ፍቅር አንቺ ቅልብልብ የፍቅር መቀስ የሆነ ልጅ ማለት ነው። ፍቅር ለምንድን ነው ከቤዛ ጋር የተጣላችሁት? በምን ምክንያት ተጣልታችሁ ነው እንደዚህ ልታደርግሽ የቻለችው ተብላ በምትጠይቅበት ጊዜ ፍቅር ግን በጭራሽ እኔና ቤዛ ተጣልተን አናውቅም። ቤዛ ደግሞ ይህንን ልታደርግ አትችልም። ምግብ የሰራችው አሌናት እንጂ ቤዛ አይደለችም እያለች እየመለሰች ነው። አሁንም ቢሆን መረዛት ራሱ ፍቅር ለቤዛ ጠበቃ ቆማ ትገኛለች። ምክንያቱም አንድ ላይ እየሰሩት የነበረው አደይን ከዛ ከቤት ውስጥ ማስወጣት ስለነበረ ፍቅርና ቤዛ ቤዛ ደግሞ ያልታወቀባት መሰሪ ስለሆነች ፍቅርንም ማስወገድ ትፈልግ ነበርና ፍቅርንም ነው አብራ የመረዘቻት። ፍቅር ግን በጭራሽ እናታደርግም እኔና እሷም አልተጣላንም እያለች እየተከራከረች ላት ትገኛለች። አልሰሚም ግባ ብለው አሉ ፍቅር ጉዲሽን አላጊሽ። ቤዛ አንችንም ራሱ ማገለል ነው የምትፈልገው ከዛ ከቤት ውስጥ እና ራሷ ብቻ ቤት ውስጥ መቀመጥ ስለምትፈልግ አንችና አዴን ያው አሽቀንጥራ ማስወጣቱ አይቀርም። ከዛ ከቤት ውስጥ እና እሷ የቤቱ ዋና ሆና መቀመጡ አይቀርም። ጠንቀቅ በይ ፍቅር፣ አዴን አጥምዴስ ከምትይዥ ልቅስ ቤዛን አጥምዴሽ ብትይዥ ይሻለሽ ነበረ። አዴ ምንም የማታውቀውን ሚስኪን ልጅ ነው እነሱ ጠምደው የያዟት። ተንኮለኛዋና መሰሪዋ ግን ቤዛ ናት እዚህ ቤት ውስጥ አደይ ይህን በምትናገርበት ጊዜ ፍቅር፣ ዝምብለሽ ሰው ላይ መፍረድ አይከብድም። ዝምብለሽ አትፍረጂ። እኔ አይደለም ዴቪድ ላይ እና አንቺ ላይ ራሱ ብዙ ነገሮች እያደረብሽኝ ብዙ ነገር እየበደሽኝ እንደዚህ ክፉ ነገር አስቤና ተመኝችም አላውቅም በጭራሽ አንችን ለመጉዳት ራሱ አስቤ አላውቅም። ስለዚህ ዝምብለሽ አፍሽ እንዳመጣልሽ እና በግምት የምታወሪውን ወሬ ልታቆሚ ይገባል ብላ ማስጠንቀቂያ ሰጠቻት። ፍቅር ምለአደይ ትሰሚኛለሽ? አሁን እዴ ቪርቪር ስለሆንሽ አታስመስይ። እኔና አንቺ በደንብ የምንተዋወቅ ሰዎች ነን። ይህን ድርጊት ደግሞ አላደረኩትም ብትይኝ እኔ ላምንሽ አልችልም። ያላንቺ ማንም ሰው ሊመረዘን አይችልም እያለች በተደጋጋሚ አደይን እየተናገረች አትገኛለች። ፍቅር አደይን ኧረ ለቀቅ አድርጓት፣ ለቀቅ አድርጓት። እናንተ ሁለት ልጆች ማለት ነው፣ ተንኮለኞች የሆኑ ልጆች ዳይመንድ ቤዛን እንግዲህ መንገድ ለመንገድ ላይ እየገተተ ይዟት የሄድ ትገኛለች። ያው እሷም ልቀቀኝ ልቀቀኝ አት ልቀቀኝ እያለ እየታገለች ነው። እና የዝም ብለሽ እባክሽ እያለ ገተተ ይዞ፣ መገተት የሚያስፈልጋት ልጅ ናት ቤዛ። ቤዛ የተንኮል ጥግ የሆነች ልጅ፣ ራሷ በሰራችው ስራ፣ እሷ ባጠመደችው ወጥመድ መግባት ሲገባት ግን እሷ ባጠመደችው ወጥመድ አደይን አስገባቸዋት ማለት ነው ዳይመን እንግዲህ ቤዛ ንቅ አድርጎ አሁን እውነታውን ትነግሪኛለሽ ወይንስ አትነግሪኝም? ሲጀመር ለምንድን ነው ወደዚያ ቤት ተመልሰሽ የገባሽው ወይንስ ደግሞ አንቺ እንደሚባለው የቤት ሰራተኛ ነሽ ብሎ በሚጠይቃትም ጊዜ ቤዛ ማን እኔ ቤዛ ነኝ፣ የቤት ሰራተኛ የምሆነው በጭራሽ የቤት ሰራተኛማ አልሆንም፣ እያለች እየተሞላቀቀች ትገኛለች። ምን የቤት ሰራተኛ ትሆናለች? የቤት ሰራተኛ ሆናለሁ ብላ ገብታ የቤት ሰራተኛዋን እየበጠበጠች ነው እንጂ ያለችች በጥብጥ የሆነች ልጅ ማለት ነው። እንደው ድራማም ሆኖ አንዳንድ እኮ ግን ሲያናድድ የእውነት ያናድዳሉ። አሁን እንግዲህ ያው ዳይመንድ በጥያቄ ይዟታል ላለቀቃትን ቤዛን ዛሬ አልፋታሽም፣ ብሏታል። ቤዛ ዳይመንድን እዛ የገባሁበት የራሴ አላማን አንድና አንድ አላማ አለኝ አንተ ላይ ስስካል ደረስኩበት ድረስ ምንም የሚመለከት ነገር የለም እያለች ዳይመንድን ትቆጣዋለች። ለምንድን ነው የማይመለከተኝ? አሁን የምጠይቅሽን ጥያቄ እውነታውን ተናገሪ፣ ለምንድን ነው የመረዝሻቸው የሚል ጥያቄ ነው በተደጋጋሚ የሚጠይቃት። እሷ ግን ይህንን ድርጊት እንዳላደረገችው ለዳይመንድ እየነገረችው ነው። እኔ ሳልሆን ያደረግኩት አዴይ ናት የመረዘችው፣ ስለማታውቃት ነው እንጂ ያልታወቀባት መሰሪ ልጅ ናት አዴን እያለ ስሟን ለማጥፋት እየሞከረች ነው። ዳይመንድ ግን የእህቱን ጸባይ ስለሚያውቅ እሷ አታደርግም፣ አንቺ ነሽ ይህንን ያደረግሽው እያለ ነው። እንግዲህ ዴቪድና ፍቅር ወደ ቤት መተዋል። ተሆስፒታል እቤት እንደመጡና ቁጭ እንዳሉ እናቱን ባለችበት አዴ ቤት ውስጥ ናት እንዴ? ብሎ እናቱን ይጠይቅና እናቱም አዎ እቤት ነው ያለችው ትለዋለች። እንግዲህ እየተንገዳገደ የተነስቶ ወደ ቤት አዴ እያለ እየተጣራ ወደ አዴ ጋር ሄዷል። ዳይመንድን ቤዛን አዴይን ማሰቃየት ለምንድን ነው ያስፈለገው? በሚላትም ጊዜ አንተ ስለ አዴይ ምን ይመለከታል? የሚል ንግግር ስትናገረው ዳይመንዴ አሬ ማለት እህቴ ናት። እሷን እያሰቃየሻት ግን፣ እኔ በጭራሽ ዝም ልልሽ አልችልም። በጣም እንደምወዳት እያወቅሽ እህቴ ለምንድነው የምታሰቃያት? አሁንም ቢሆን ተናገሪ እያለ እየጠየቃት ነው። ይህንን ጥያቄውን ግን ቢዛ ልትመልስለት አልቻለችም ማለት ነው። ያው መሸወድ ነው የፈለገችው። ቤዛ የዳይመንድ ጥፊ ስትቀምስ እውነታውን አውጥታለች። አሁን የነኝ የመረስኩት በቃ ልቀቀኝ ስትለው ዳይመንድ በጥፊ ደረገማት። ደግ አድርጎሻል፣ የሚደረግምሽና ማለት ነው። ቤተሰብ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ ቤዛ